በባለፈው ሳምንት ፍቅር ሰላሟን የነሳት ዝም ብትል የማትወደዋ ተንከሳሷ ፍቅር አደይና ለሚን ለምን አንድ ላይ ቁጭ አላችሁ? ተነሱ በማለት ስታማቁታቸውና ደቡና ይፈልጋል አንዳችሁ ቡና አፍሉለት አንዳችሁ ደግሞ ጽዳት አስሩ ቤቱ ደክርቷል እያለች ውሃ ቀጠነ ብላ ስትረብሽ አይተናል። ቤዛዊት ከውጭ እየመጣች ቡና ቁጭ ብለው ለሚ ቡና እያፈላች ሊዳ ከኤላ ቤት መታ። አዴ ደግሞ ስላመማት ሶፋ ላይ ቁጭ ብላ ደግሞ አንቺ ምን ባይነሽ ሶፋ ላይ ቁጭ አልሽው መሬትሽ ቁጭ አትይም እያለች ስትሞግታትና እና እና የት ሂድ ብለው ሲመልሱላት ፍቅር ተንገሲሷ ሊዳያ ኤላ እንዴት ነው ብላ ስትጠይቃት፣ ኤላየ ነው እያለሁለት ምን አለበት ብላ ለሚን ለማናደድ ያደረጉትን ምልልስ አይተናል። ከዛ ቀጠል ብሎ ወዳው ለደቂቃዎች ሳይቆይ በሩ ይንጓኳል። ማን ነው በር የቆረቆረው በማለት ፍቅር እትከፍት ብድግ ስትል ኤላየ ይሆናላ ብላ ስትላት ምንም ሳታመናታ በሩን ለመክፈት ወደ በሩ እንዳቀናች እና ግን ያላሰበችውን እንዳጋጠማት ቤዛ ብላ ስትል አ ትንሿ ሰይጣን ብላ እንደመለሰችላት እና እዛው እንደተፋጠጡ ክፍል 42 ላይ አይተናል። በዛሬው ክፍል 43 ደግሞ ቤዛ ጓዟን ጠቅልላ መታለች። ሻንጣዬን ክላሱ ሰዱልኝ፣ እያለች ንትርኳን ይዛለች። የማናት ደፋር እያለች ሊዲያ መንታረኳን ይዛለች። ኤላ ከቤት ውጭልኝ ያለ ሊዲያን ምጉት ይዟታል። ሊዲያ የት ነው የምሄደው? ቤዛዊት መታለች። እነሱ ጋር ደግሞ መኖር አልፈልግም ለሌለች ማደል ማደር እችላለሁ እያለች በፈጣጣው ኤላ ቤት ቁጭ ብላለች። ፍቅር ማን አቧሻዞች ነው እዚህ የምትኖሪው? ወያንቺ ወይኔ፣ ከሁለት አንድኛችን እያሉ ዛቻቸውን ይዘዋል። ቤዛ ኤላ ቤቱ ሰጂኝ ብላ አደይን አፋጣታለች። አደይ ደግሞ ፍቅርን ስጠይቃት አርፈች ተቀመጪ አንቺ ምን ባይነሽ ስትላት በቃ ፍቅር ከለከለች ብዬ ልንገራት ብላ ህዳ ስትነግራት ከኋላ ያመጣ አይናጣ ነውና እኔ እያለሁ ማናባቱ ብላለች ቤዛ። በዚህ ስራዋ የተገረመው ዴቭ እንደው ለመሆኑ ግን ባርቆቴ ይህን ፀባይሽን አቆ ነው ያፈቀረሽ ወይስ ድብቅ ጸዋለሽ ብሎ ቢጠይቃትም፣ ምን ነው ምን ሆንኩብህ፣ ምንህ ተነካ እያለች ሁሉም ጋ ከላይ እስከ ታይ ንትርኳን ጭቅጭቋን ይዛለች። ይባስ ብሎ አደይ የት ናት፣ ኤላ ቤት ውሰደኝ ብላ ስትለው ግራ የተጋባው ዴቭ አደይ ምልስ ሰራ መላ ቤት ምወስድሽ አንችስ ምልስ ሰሪ ነው ምትጂ ብሎ ቢላት ሰራተኛ ማፍቀረህን እንደሆነ ሰምተናል ግን ብላ ያዋርገሽ መስሏት አፈቀር ክብላ እየጠየቀችው ትመስላለች። አሰላሙ አሌይኩም ረህማቱላሂ ወበረካቱ። ውድና የተቀበራችሁ ቤተሰቦች ሰላም እንደምናላችሁ። በያላችሁበት ዳርቻ ሰላም ፍቅር፣ አንድነት አይለያችሁ ክፍል አርባ ሶስት ትጀላችሁ። ቀርብ ያለው ሰራተኛዋ አደይ የተከታታይ ድራማ በጉት እንደምትጠብቁት ባለ ተስፋ ነኝ። ዲሆን ከወደዳችሁት ላይክ፣ ሸር፣ ሰብስክራቢ ያደረጋችሁ አበረታቱኝ ማለት ነው። ልክ እንደመጀመሪያው አሳድጉኝ። ቤዛ አንድ ቅፊ፣ አንድ ጥፊ ቀምሳለች። ኤላ ከለሜጋ አብረው በመጡበት ሰዓት እዛ ልትሰራለት እንደሄደች ለሚ፣ በቃ ወደ ቤት ልሂድና አደይ ልገዛ ብላ በምትልበት ሰዓት አብረው እንዲመጡ ተነጋግረው አብረው መጥተው ነበረ እና ልክ ግብት ሲሉ ከመቀመጫዋ በድግ ብላ ምን ነው ቀተሽ ነው አደል፣ ፊትሽ በርበሬ የመሰለው ብላ ስትላት ለሚን ካልወፈሩ ሰው አይፈሩ ሰውየውን ካልናቁ አጥሩን አይነቀንቁ ነውና ምንም ብንቀጥን ጠጅነን ይባል የለም። ለሚ እማልቀና በባሌ ወይም በምወደው ፍቅረኛዬ በማለት ተንጠራርታ በጥፊ አቃጠለቻት። ሁሉም ከተሰበሰቡበት ከውጭ ሰው ብላ በርምሳት ቆረቆር ከግቢ ገብታ ቀጥታ ወደ ተሰበሰቡበት ሳሎን ትገባለች። ከዛም በኋላ ሳሮን ቤዛ ምን ልትሰሪ መጣሽ ብላ ፍቅር ቀደም ብላ ጥያቄዋን ስትሰነዝር ለሚ ትላታለች። ለካ ድሮ ታውቃታለች እና አቤት ብላ እሷም ሰላም ብላ ቁጭ ትላለች። ቡናዋን ነው እንደምታፈላበት። ከዛም በኋላ ማናት ደግሞ ይቺ ብላ ቀበጧ ሊዳያ በምትናገርበት ሰዓት የባርቆት የድሮ ፍቅረኛው ናት በማለት ፍቅር ትመልሳለች። ቆይ ግን ወደዚህ ቤት ምን አመጣሽ ብላ ጥያቄዋን ትቀጥላታለች። ከዚህም በኋላ እዚህ ቤት ነው የምኖረው አሁን ሻንጣይ ወደ ክላሴ ተወስዱልኝ አላችሁ አለቻት። ቀብራር ብላ ቆይ ባርኬ የት ነው አለች። ባርኬ ስራ ላይ ነው። ከአሁን በኋላ እዚህ ቤት ለመኖር ወስነናል። እናም ከዚህም በኋላ ይህን ቤት የምቆጣጠረው እኔ ነኝ። የምትፈልጉትን ነገር የምታዙትም ሆነ የምትጠይቁት እኔ ነው በማለት ትዛዟን ታስተላልፋል። ቤቱን ምመራው እኔ ነኝ ግን አለ የትኛዋ ነች ብላ ስትል ሊዳ ያቀበጧ አ አለች። አዎ ነይ ሻንጣይን ውሰጂልኝ። ምን ታፈጫለሽ? አለችና ሁሉንም ስታያቸው ለካ እሷ አውቃ ነው ያፈጠጡት። ቆይ ሁላችሁም እኔ ጋ ያፈጠጣችሁት ለምንድን ነው? ምነው አፈጠጣችሁብኝ? ወደ ክላስ ውሰዱልሽ ሻንጣይን ሻሮስቼ መተኛት ፈልጋለሁ ብላ ጥያቄዋን ተናግራ ሳጨርስ ደብ ይቅርታ፣ ቤዛ ባርቆት ነው ወደዚህ የላከሽ ብሎ ሲጠይቃት፣ አው እንግዳ እንደዚህ ነው የምትቀበሉት ግን ብላ በመገራም ስትጠይቀው፣ አደይ ቀልጠፍ ብላ ባርቆ ክላስ ነው። ቆይ እኔ ልወስድሽ ብላ ልትወስዳት ብድግ ስትል፣ ፍቅር ተንከሴሷ አይ አደይ፣ አርፈሽ ቁጭ በይ፣ የት ነው ምትወስቻት ብላ እንዳትወስዳት ትከለክላታለች። ከዛም በኋላ እሺ ብላ ተመልሳ አደይ ቁጭ አለች። አንቺ ቆይ አንቺ ምን ስለሆንሽ ነው በቤት የመተሽ የምታዥ ብላ ስትመላጎጥ፣ ደም ፍቅር አለና ገድገበው ከበው ካረጋት በኋላ፣ በዛ ግን እንዴት ልመጭ ቻልሽ ብሎ ለስለስ ባለ አንደበት ቢጠይቃትም፣ እሷ ግን ጩኸትና ንዴት በተሞላበት መንፈስ እፍ አሰሙም እንዴ! እዚህ ቤት ለመኖር ወስነናል እኔና ባርቆቴ እሱ ደግሞ ስራ ነው ስለዚህ ብላ ትናገራለች። ካሁን በኋላ መጠየቅ የምትፈልጉትን ነገር እኔን ነው መጠየቅ የምትፈልጉት። አሁን ልረፍበት ብላ ስትል ለሚ ብድቅ ብላ ነይ፣ ነይ ልውሰድሽ ብላ ሻንጣን ተቀብላ ወደ ክላሷ ይዛ ትሄዳለች። የተደናገጡት ሁሉም ቆይ ግን ባርጌም እየሰራ ነው? ብሎ ሲል ደብ እኔም ግራ ገብቶኛል። ቤቴ የማንም መጫወቻ ሆኖ ይቅር፣ ብላ ስትናገር ሊዳ ያቀበጧ ወይ እንደ ውጭ ሴትዮ ጋር የሚኖር የለም፣ እኔ ሄዳለሁ፣ ብላ ከጨለመ ብድጋለች። ደብ የት ነው የምትሄጂው በዚህ ጨለማ አርፈሽ ተቀመጭ ብሎ ቢላትም እኔ ጓዜን ጠቅሌ ኤላ ጋ ነው የምኖረው እንጂ እዝህማ ይች ሴትዮ ጋ አልስማማም ብሎ ብላ ጉዞዋን ቀጠለች። መሽቷል እንዳከጅ ብላትም ልትሰማ አልቻለችም። አብ ደራፍ ብላ ሄዳለች። ለሊ ቤዛን ክላስ ወሰደቻትና ወሬ ቀጠሉ። እዚህ ምትሰሪ ያለሽ ባርክኢ እኮ ከኤላ ጋር እንድትኖሪ ነ የነገረኝ ብላ ብትላትም፣ አው በአጋጣሚ ነው የመጣሁት ብላ ትላታለች። ግን ኤላ የደህና ነው ብላ ስትላት፣ አው ደህና ነው፣ እኔ እያለሁለት ምን ይሆናል ብላለቻት። በቃ ነገ ትወስጂኛለሽ ብላ ስትላት፣ ቆይ ግን ከኤላ ምናለሽ? ለምንድን ነው እዛ ሚከዥው ብላ ብትላት አይ ከተያየን ሰባት ዓመታችን ደግሞ ቤስት ፍሬንድ ነን ብላ ትላታለች። ቆይ ግን ይህን ፀባይሽን አቆነው ባርክ ያመጣሽ እንዴት ነው ብላ ስትላት፣ ንትርኳንት እና አይመለከትሽም ይሄን አቆ ነው ባርክ ያመጣኝ የምታቂው ነገር ያቺ የድሮዋ ቤዛ እንዳልመስልሽ ብላ ቀብረር ስትልባት፣ ጉንጭና ጉንጫዋን እንቅ አርጋ ይዛ ከዚህም በኋላ እንቀባረራለሁ ብት ችግርሽ ከኔ ጋ ነው፣ ግን በሰላም የመጣሽ አይመስለኝ ብላ እንቀርባት ይዛታለች። ከዚም በኋላ ትለቃታለች። ከዚህም በኋላ ግራሴ እንዳለሽ ውጭልኝ ብላ ስትጮህ ጥላት ወጣች። ቤዛ በጣም ተናዳለች። ወይኔ ቤዛ የዋን መጫወቻ ልሆን እያለች በንደት ኦፍ ወታለች። ኤላ ከእናቱ ጋር ያወራል። ለሚንትዞ መሄድ እንደማይፈልግ አባቱ የመረጠላቸውን ሴት አጉቶ መኖር እንደማይችል ለእናቱ ግልጽ ሆኖ ይናገራል። እናት የልጇን ገመና ቀርቶ የሌላውንስ ትሸፍን የለ። ከዛም በኋላ በእናቱ መልስ ደስተኛ ሆኖ እየመለሰ ባለበት ሰዓት ሊዲያ ያቀበጧ ቤዛ ስትመጣባት ቋዟን ጠቅልላ ወደ ኤላ ትሄድና በራን ኳኩታ ትገባለች። እናቶዬ አይኬድ አምጣ አገናኘኝ ብላውት ይሆናል። እሷ አይደለችም፣ ስለዚህ ሌላ ሴት ናት። ደግሜ ደውላለሁማ ብሎ ስልኩን ዘጋ። ቆንጅ፣ በዚህ ሰዓት ምን ልትሰሪ ነው የመጣሽው? ብሎ ቢላት ፊት ብትነሳ ማይገባት ሊዲያ አሁን የመጣሁት ያቺ ቤዛ የምትባል የባር ወጣኛ መታለች። ስለዚህ እኔ ያቺ ሴትዮ ጋር መኖር አልፈልግም እና ከአንተ ጋር መጣሁ ትለዋለች። ኤላ ደግሞ የምህሉ ነገር አሳስቦት እንጂ ከለሚ ጋር በጣም እንደሚያፈቅራት ና በጣም እንደሚወዳት ወደፊትም የትዳር አጋሩ እንደምትሆን ህልመኛ ነው እና አንቺ እዚህ ቤት እንድትሆኒ አይፈቀድም ወይም ማደር የለብሽም ምክንያቱም አንቺ እዚህ ብታድሬ ለሚ ደስተኛ ትመስልሻለች ብሎ ቢጠይቃት ያቺ ምን አገባት ብላ ንትርኳን ስትይዝ ግን እሷን በምንም ነገር እንድትናገረው ስላልፈለገ ያስቆማታል ወይ ታድላ እና እኔን እንድትወደኝ እኔም እንደሷ የቤት ሰራተኛ መሆን አለብኝ ብላ ስትለው አሁንም ያስቆማታል። ስበብ የማታጣው ፍቅር ጋ ተንኮልና ሴራ የተማረችዋ ሊዳያ አንተ እዚህ እኔን ታባራለህ፣ እሷ ደግሞ እዛ ወንድሜ ጋ ደፍ ጋ ፍቅር ጀምራለሃለች ብላ ትለዋለች በሰው ወሬ የሚባልን መስሏት እሱ ግን በደድ ማላላት እና ከክላስ ወታ እንዲከድለት መተኛት እንደሚፈልግ ሳትወድ ወድ በግዷ ይነግራታል። በንዴት ጥላት ወጣለች። ከዛም በኋላ አደይ በጧት ወደ ውጭ ዳስ ስትመለስ ደብ ከበረንዳ ከደረጃ ላይ ቁጭ ብሎ ታገኘዋለች። ምን ትሰራለህ ብላ ስትለው አይ አንቺ እያየሁ ነበረ አጣሁሽ፣ ከቤት ሊዱም ይሄው ኤላ ቤት ላደረች፣ አንቺ ግን እንዴት ነች ብሎ ጥያቄውን ጠይቃል። ከዛም በኋላ ምን ነው ጉዳይን አይደለም እንዴ ብላ ስትለው፣ አይ ደህና ነኝ ግን ስራ ምናምን ልገዝሽ ብሎ ሲላት፣ አይ ስራ ደህና ነው እርሜ ላንተ ለብዬ ስራችን ሊናው ትለዋለች። ለእኔ ምን እኔ ሳልሆን ኤላ ነው ይሄን ያደርግልሽ ብሎ ቢላትም ግን የለሚ ከኤላ መለየት፣ ኤላ ደግሞ ወደ ቤተሰቦቹ የመመለሱ ጉዳይ ግን በጣም እያሳሰባትና ሰላሟን የነሳት አደይ፣ ለሰው ልጅ ቅን የምታስቡን ጊዜም ግን የነሱ ነገር ግራ እየገባኝ ነው። ለምለም ማለት ምንም ማርግ ብትባል ከማድረግ ወደ ኋላ ማት ልጅ ናት ግን ተጠዋት ከሄድና ልቧ ከተሰበረ መመለሻዊ ይርቃል። እናደ ምን ይመስላል ሂደን ብናናግረው ብላ ጥያቄዋን ሰነዝረታለች። እስኪ እናየዋለን ብላ ብለዋልና እሺ ለምለም እንዳልቆይባት ብላ ወደ ክላስ ልትሄድ ስትል አደይ ይላታል ወየደ ብላ ቀርቀፍ አለች። መሄዱ አንትታ እወድሻለሁ ብሎ ሲላት የሚጠብቀው ነገር ግን እኔም እወድሃለሁ የሚለው ቃል መቼ ከአንድ ቦታ እስከሚወጣ ግራ ገብቶት በጉጉት የሚጠብቀው ድብ እወድሻለሁ ብሎ ሲላት ግን እሷ ፈጀክ ብላ ምንም ነገር ሳትመልስ መልስ እሽ በቃ ሂዶዴ ለሚብላ ጥላው እየሮጠች ስትሄድ አለና ቆይ ግን እወድሻለሁ ስላት እወድሃለሁ አለው ብትለኝ ምን ችግር አለው? መቼ ይሆን የምትወደኝስ? ብሎ እያቁመተመተት የሚላል። ቤዛ ቤዛዊት ክላሷ ቁጭ ብላ ባርኪን መቼ ትመጣለህ እያለች ውይይት ጀምራለች። ፍቅር ሆዬ ከውጭ ዘው ብላ በርም ሳታንጓጓ ወደ ክላስ ገባች። ፍቅርን ስታያት ቀጣለችና ለእህትህም አትሰብ እኔ ያለሁላት ብላ አጠፋለችና ለህት ካለች በኋላ ስልኳን ዝግት አርጋ ቆይ አንቺ ለመሆኑ የሰው ክላስ ሳይንከኳነ እንደምትገቢ ክብር የለሽም ብላ ነትርኳን ትይዛታለች። ቤዛዊትም ከፍ ዝቅ አርጋትና ገራትና። በዚህ ቤት የሚያጋባሽ ነገር የለም። ያልበላሽን አትከቂ። ከዚህም በኋላ ቤቴ ቤቴ ስቲ እንዳልሰማሽ ሰምተሻል። እኔ ነኝ ከዚህ በኋላ አድራጊዋም ፈጣሪዋም እኔ እንጂ አንቺ አይደለሽን ብላ ስትናገራት፣ ፍቅር ማን አለብኝ እያለች ስትደነፋ የነበረችዋ ቆንጆ አሁን የበላይ መጣባት ማለት ይሄኔ ነው። እኔ ፍቅር ነኝ እያለች ብትንጨረጨርም ያችኛዋም እኔም ቤዛ ነኝ እያለች ምግቷን ወደኋላ አላለችም። ምን ላይ ደርሱ ይሆን? ውድና የተከበራችሁ ቤተሰቦቼ ክፍል አርባ በከፊል ነበር ያሰማኋችሁ። ቀጣይ ላይ ሙሉውን ሊብራ ይችላችሁ። ሁላችሁም ቪዲዮን ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ተደራሽነት አድርጎት። እውነት በጣም ደስ የሚል ድራማ ነው ከሚገባው በላይ ያስተምራልን ማለት ነው። ታማኝነትን፣ ግልጽነትን፣ ለሰው ልጅ ቅን አስተሳሰብነትን ብዙ ነገሮችን ያስተምራል ማለት ነው። በእውነት ኔ እንደምናገር በጉጉዞ ምጠብቃቸው ሁላችሁም በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይሌን አይለያችሁ። ሰናይ ጊዜ።